በብሔረሰብ አስተዳደሩ የሚገኙትን ሁሉንም የህብረተሰብ ክፍሎች የማህበረሰብ አቀፍ ጤና መድኅን አባል ለማድረግ ጥረት እየተደረገ መሆኑን የአዊ ብሔረሰብ አስተዳደር ጤና መምሪያ አስታወቀ። ህብረተሰቡን የድሉ ተጠቃሚ ለማድረግ በሚደረገው ጥረት ሁሉም የድርሻውን እንዲወጣም ጥሪ ይቀርቧል። ተጨማሪውን በለጠ ጥላውን ዘግቦታል። ሰለሞን ዘመኑ ያቀርበዋል። በአማራ ክልል ህብረተሰቡ አንድ ጊዜ ለማህበረሰብ አቀፍ ጤና መድን በሚከፍለው አነስተኛ ክፍያ እስከ ቤተሰቦቹ አመቱን ሙሉ እንዲታከምና ጤናውን እንዲጠብቅ ጥረት ሲደረግ ቆይቷል። አሁንም ተጠናክሮ ቀጥሏል። ከአሁን በፊት የማህበረሰብ አቀፍ ጤና መድን አባል የነበሩ አባልነታቸውን እንዲያድሱ ያልነበሩም አባል እንዲሆኑ ከጥር 1 2017 ጀምሮ ምዝገባ እየተካሄደ ነው። በአዊ ብሔረሰብ አስተዳደር የቻግኒ ከተማ ነዋሪ ወይዘሮ የእናት ፈንታ ቢሻው የማኅበረሰብ አቀፍ ጤና መድኅን አባልነታቸውን ማሳደሳቸውን ተናግረዋል የጤና መድኅን በጣም ጥቅም አለው በጣም አሳድሰናል ሶስት አመታችንና ምናምን ሆን የጀመር ወደ ወዲያው ነው አብረን ተከታትለን ስለምናሳድስ የቻግኒ ጤና ጣቢያ የአዋላጅ ባለሙያ አቶ የሸዋ ሳምሳሉም በጤና ጣቢያው ከሚታከሙ ሰዎች መካከል ከፍተኛውን ቁጥር የሚይዙት የማኅበረሰብ አቀፍ ጤና መድኅን አባል መሆናቸውን ገልጸዋል። እንደ ቻግኒ ጤና ጣቢያ ሪፋ ሆስፒታል እንደሳ ይሆ ሆስፒታል ነው የሚመስለው ይበለጣ አሁን ህብረተሰቡ ያውቃል። ራሱ አሁን መዝጊያ ሰሞኑ ዓርብ ነበር ምናምን ተብሎ ራሱ እኔ ልክተል ልክተል የሚሮሎተው እኔ ማውቃች ሰዎች ራሱ አህል አለማ በብሔረሰብ አስተዳደሩ የማኅበረሰብ አቀፍ ጤና መድኅን አባል የነበሩት እንዲያሳድሱ አባል ያልነበሩት በአዲስ ተመዝግበው የዕድሉ ተጠቃሚ እንዲሆኑ ስራዎች ሲሰሩ መቆየታቸውን የገለጹት ደግሞ የአዊ ብሔረሰብ አስተዳደር ጤና መምሪያ ኃላፊ አቶ አይላልማው ናቸው። እኛ እንቅስቃሴ የጀመርነው ከህዳር ሀያ አራት ጀምረን ነው ጉባኤ አድርገን በብሔረሰብ አስተዳደር ደረጃ፣ በተመሳሳይ ደግሞ የወረዳዎችም እስከ ታሳስ ሀያ አምስት አካባቢ ሁሉም ወረዳዎች ጉባኤ አድርገው እንዲጨርሱ አድርገናል። ጥር አንድ ላይ ጀምረን ወደ እንቅስቃሴ ነው የገባነው። አባል ይሆናሉ ተብሎ ከታቀደው አርባ ሁለት ነጥብ አራት በመቶ የሚሆኑት መመዝገባቸውንም መምሪያ ኃላፊው አስረድተዋል። ከዕቅዳችን አንጻር እንኳ በሙሉ አቅማቸው ወደ ስራ የገቡትንና በከፊልም የገቡትንም ቢሆን በተሻለ መንገድ ወረዴ እንዲገቡ በማድረጋችን ምክንያት አሁን ባለው ሁኔታ ሰራዋለን ብለን ካሰብነው አርባ ሁለት ነጥብ አራት ፐርሰንት አካባቢ መድረስ ችለናል። በአጠቃላይ ወደ ሁለት መቶ ስልሳ አንድ ሺህ አካባቢ አባወራዎችን አባል እናደርጋለን ብለን ነው በዕቅዳችን የያዝነው። ከዚህ ውስጥ እስካሁን ድረስ ወደ መቶ አስራ አንድ ሺህ የሚሆን አባላትን ማፍራት የቻልንበት ሁኔታ ያለው ማለት ነው። በቀሪ ጊዜያቶች ሁሉንም ህብረተሰብ የማህበረሰብ አቀፍ ጤና መድን አባል ለማድረግ ይሰራል ያሉት አቶ አየለ፣ ህብረተሰቡን የማህበረሰብ አቀፍ ጤና መድን ተጠቃሚ ለማድረግ በሚሰራው ስራ የሚመለከታቸው አካላት የድርሻቸውን እንዲወጡም ጠይቀዋል። እንግዲህ በቀሪ ቀናት ሁሉም ማህበረሰብ የጤና መድን አባል መሆን መቻል አለበት፣ የሚል መልእክት እያስተላለፍን ይህንን ለማድረግ ደግሞ በየደረጃው ያለው የሚመለከተው አካል በየአካባቢው የጤና መድን አባል ያልሆኑ የማህበረሰብ ክፍሎችን የጤና መድን አባል እንዲሆኑ የራሱን አስተዋጽኦ እንዲወጣ በዚህ አጋጣሚ መልእክት ማስተላለፍ እፈልጋለሁ።